በስተ መጨረሻም ዛሬ አብርሽና ሄርሜላ ያላቸውን ነገር ይፋ አርገዋል። አብርሽም እውነቱን ተናግሯል። ስለ ሩታ ጭምር ይዤላችሁ መጥቻለሁ። እንግዲህ በዩቲዩብ ላይና በቲክቶክ ላይ የተለያየ መልእክቶችን አብርሽና ሄርሜላ እያስተላለፉ ይገኛሉ። እንደዚሁም ትናንትና አብርሽ ሩታ ከሄዶ የተናገራቸውን ያላቸውን ነገሮች ሁሉንም አይታችኋል ብዬ ተስፋ አደርጋለሁ። ምንም አይነት አስተያየት አልሰጠውበትም። ነገር ግን እስኪ ዛሬ ላይ አብርሽ በቲክቶክ ላይም እንደዚሁም ደግሞ ከሄርሜላ ጋር ሆኖ በዩቲዩብ ላይም አንዳንድ መልእክቶችን አስተላልፏል። ዩቱብ ላይ ስጀምርላችሁ ምን አለመሰላችሁ ሁላችንም እዚህ ምድር ላይ ስንኖር አስመሳዮች ነን እኔ ማን ነኝ ብላችሁ እራሳችሁን ለማየት ሞክሩ በማለት ከሄርሜላ ጋር ሆኖ ፎቶዎችን ፖስት አድርጓል እንደዚሁም ቲክቶክ ላይ ስትመጡ ቤተሰቦቼ ለሄርሜላ እየዘፈነላት አብረው ብቻ ብዙ ነገሮችን እያደረጉ ነው የመጡትኝ እሱም ዘፈኑ ምን ይላል መሰላችሁ ቁንጅና ምንድን ነው ሰዎች ንገሩኝ? እኔ እሷን በማየት ተብረከረኩኝ። ውበት ከእሷ ጋር ነው የተፈጠረው። ቃላት አጣሁላት እኔ ስላወራው በማለት እያቀነቀነላት ከሄርሚ ጋር መጥተዋል። ሄርሚዬም እንግዲህ የኔ ውድ ብላ ልብ ቅርጽ ሰጥተዋለች። እዚህ ጋ እኔ መናገር የምፈልገው ማለት ነው ብዙዎች እንዳየት ከሆነ ኮሜንት ላይ ምንድን ነው ነገሩ፣ አብርሽ እንደ ስስት ሆነብን፣ እንደ ንፋስ ሆነ አልጨበጣል፣ አንድ ሩታ ጋር፣ አንድ ሄርሚላ ጋር እያላችሁ ነው እና እዚህ ጋር ግልጽ አርጌ የምነግራችሁ ነገር ቢኖር ማለት ነው። ከትናንት ወዲያ ምናምን መኪና አደጋ ምናምን ደረሰብኝ ብሎ እና አብርሽ ፖስት አድርገው ነበር አንድ ቪዲዮ አደለ። እዛ ቪዲዮ ላይ ብትገቡ አንድ ሰው እንኳን እንኳን ፈጣሪ አወጣችሁ አደለም ያላቸው እንዳለ ከላይ ጀምሮ ታይ ድረስ ሩታ ሩታ የሩታ አምባ ነው በጣም ብዙ ነገር ሲባል ነበር አደለ። አብርሽ ያንን ኮሜንት ስላየ ትናንትና ሩታ ጋር ሄዶ እስከምትወልጂ ድረስ አብርሽ ሊሆን እያላት ነበረ። ነገር ግን ይሄ ማለት አብርሽ ወዷት ወይንም ፈልጓት ወይንም እንደ ድሯችን ለመመለስ ፈልጎ ሳይሆን የሰው ችን አስተያየት ከላይ እስከታች ሲመለከት እንዳለ ስድብ ና እንዲያውም አይመልሳችሁ በወጣችሁ ያስቀራችሁ ምናምን የሚሉ ነገሮች ነበሩ። እኔ ያን ኮሜንት እንዲያውም አምጥቼ መስራት አልፈለግኩም ነበረ ና አብርሽ ያን ነገር ስላየ ብቻ ነው ትናንትና ሩታ ጋር ሄዶ እስከምትወልጅ ድረስ አብርሽ ሊሆን ወይንም ደግሞ ፍች የሚለውን ነገር ታየውና ማስተካከልም እንደገና መፋታትም ብቻ ብዙ ነገሮች በእጅሽ ነው ያለው፣ አስተካክ እያላት የነበረው ሩታን እነዛን ኮሜንቶች ስላየ ነው እንጂ አብርሽ የሚወደው አሁን ያለበት ነገር ሁሉም ነገር ሄርሜላን ነው። በጣም ይወዳታል። ለምን ከሷ ውጭ ህይወት ከሷ ውጭ ውበት በቃ አይቺ አላቅም፣ ተበረከረኩ እያለ ነው። ፕላስ ደግሞ ይህንን ያልኩበት ምክንያት ምንድን ነው ካላችሁ፣ ቤተሰብ እኔ በህይወቱ አብርሽ ስቶሪ ላይ ሩታን አርጉ አይቺ አላቅም ግን ለሄርሜላ በሙዚቃ አቀናብሮ ምናምን አቀናብሯትኝ ስቶሪ ላይ አርጓት ነበረ። ይሄ ማለት ምንድነው ነው ሰውን ከልባችሁ ስትወዱ ለዛ ሰው ምንም ነገር ታደረጋላችሁ። ዛሬም በቃ አስመሳይ ማለት በዚህ ምድር ላይ በጣም ብዙ ሰው አስመሳይ አለ፣ ግን የራሳችሁን ተመልከቶ እኔ እንተውኝ እያለ ነው አብርሽ። አሁን ልቡን ነው እየተከተል ያለ። እዚህ ጋ ኦዲየንሱ ሩታ ሩታ ስለሚል የሆነ ውዝግብግብ አለ። ልክ እንደ ንፋስ አልጨበጥ አለ እንዳላችሁት ሁላ ውዝግብግብ ብሎ አንዴ ሩታ ጋ አንዴ ሄርሜላ ጋ ይላል እንጂ እውነቴን እንደምላችሁ ሄርሜላን ነው በጣም የሚወዳት። እሷም ደግሞ የተቻላትን ሁሉ እንክብካቤ እያደረገች ነው ለአብርሽ። እንደምታውቁት እንደምታዩት፣ እንግዲህ አይታችኋል፣ አብርሽ ከሩታ ቤተሰብ ጋር እስከዛሬ እናቷ ወደ አዲስ አበባ መታ ነው እንጂ የተዋወቃት ቤተሰቦቿ ጋር ሲሄድ ፎቶ ወይም ቪዲዮ ለቆ አይታችሁ ታውቃላችሁ? ሄርሜላ ጋር ግን አንዴ አያቷ ጋር አንዴ ደግሞ ክፍለ ሀገር ያሉ ዘመዶቿ ጋር እያለ ብቻ እየተከተላት ሲሄድ ነበር። ይሄ ምንድን ነው? ስለሚወዳት፣ ስለሚያፈቅራት፣ እሷን ማስከፋት ስለማይፈልግ፣ እሷን እንድትደሰት ስለሚፈልግ። ብዙ ሰው ስትወዱ ለዛ ሰው መስዋዕት ትከፍላላችሁ። እናንተ የማትወዱት ነገር እንኳን ቢሆን ያ ሰው ከወደደው ታደርጉታላችሁ። ገባችሁ አይደለ? እና እንግዲህ ያው አብረሽም የራስን ህይወት ጀምርሃል ስትለው፣ ሩታ በአንዴ ነው የተስማመው። ገባችኋለ ለኦዲየንስ ብሎ ኮሜንት ላይ ሩታ ሩታ ሩታ ስለበዛበት ነው ሲጀመር። ትናንትና ሩታ ጋር ቪዲዮ ለመስራት የሄደው እንጂ ሄርሜላ ቤተሰብ ጋር ያሳለፉትን እያለች ነበር አለ። እንደ ሄርሜላ ክትፎ ተዘጋጅቷል ምናምን እያለች ነበረ። ከትናንት ወዲያ መኪና ምናምን የተጋጨባቸው ቀንና እዛ ሄደው የሚያሳልፉትን እያንዳንዱ ነገር ቀርጸው ነበር ፖስት ለማድረግ ያሰቡት። ነገር ግን እዚጋ ኮሜንቱ ሲታይ እንዳለ ሩታ የሚል ስለሆነ በቃ ለምን በመሀል ሩታ ካሄደት ብዬ አብርሽ ችግር የለበትም። በጣም ደፋር ነው። ምንም አይመስለውም። የተፈጠረው መፈጠር ይችላል። እዚ ጋር ከሄርሚ ጋር የፍቅር ጨዋታ እየተጫወተ ሄዶ ደግሞ ሩታን እስከምትወልጅ ካጠገብች ሊሆን የማይሆነውን ማለት ነው እኛና ከዚህ በቤት ካጠገቧ ነበርክም አደለ እስከምናቀው ቪዲዮ ፖስት እስካረጋችን የኛ ምናየውን ነው ቪዲዮ ላይ የምናየው ነው ነው በውስጥ የምታረጉትም ባይሆንም ማለት ነው። እኛና ለቪዲዮ ለኦዲየንስ ወይንም ደግሞ ሩታ ታውቃላችሁ የብዙ ዩቱብን ያሳደገች ጀግና ሴት ናት። ብዙዎቻቸው ምንም በአብርሽ በኩል ነው የመጣችሁ ብትሉ ማለት ነው አብርሽ ሄደው ከሩታ ጋር መቀጠል ምናምን ፈልጎ ሳይሆን ለኦዲንስ ብሎ ነው የሚፈልጋት፣ ግን ሄርሚን ነው በቃ። እኔ እኔ ማለት በትኩረት ነው ሳያቸው የነበረው ዛሬ ራሱ በፍቅር እየተሳሳሙ ይሄርሚን ላለባበስ እኔ በጣም ነው የሚገርመኝ። ብዙ ጊዜ ማለት ነው ለማማለል አብርሽን እንዲማለል ለማድረግ እማታረገው ነገር የለም። አብርሽም ፎንቀው ገብቶልኛል ብሎ እንግዲህ ያው አታስ እኔ ብቻ አይደለሁም አስመሳይ፣ እናንተም ጭምር አስመሳዮች ናችሁ በማለት ዩቲዩብ ላይ ፖስት አድርጓታል። ቲክቶክ ላይ ደግሞ ዘፍኖላታል። ከሷ ውጪ ውበት ተብረከረኩኝ እያለ ማለት ነውና ኤኒዌይስ፣ እንግዲህ አብርሽ የመሰለህ ማረግ መብትህ ነው። ይሄ ህይወትህ ነው። ግን ደግሞ እኛ አሁን አንዳንድ ጊዜ የምንቃወመው ህይወት ትዳር ቀልድ አይደለም በሚለው ነው። ህይወት ቀልድ አይደለም በሚለው ነው እንጂ ይሄ ፍላጎትህ ህይወትህ ያንተ ነው። ግን አታወዛግበን። እኛንም አወዛገብከን። ከሩታ ስንልህ ሄርሚ ጋር ትገኛለህ፣ ከሄርሚ ስንልህ ሩታ ጋር ትገኛለህ። ያ ነገር ብቻ ነው ግራ ያጋባል እንጂ ከዛ ውጪ ይመች ወንድሜ። እንግዲህ የተመቸን ነገር ማረግ መብትህ ነው።